እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አጥንቶቻችንን እናም መገጣጠሚያዎቻችንን የሚያጠናክሩ አስር ድንቅ የሆኑ መጠጦችን አዘገጃጀታቸውን፣ እናም የሚሰጡንን ጥቅሞችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው።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 አስፈላጊ ናቸው። ጠንካራ የሆነ እንቅስቃሴ እንዲኖረን፣ የተሻለ የሰውነት አቋቋም እንዲኖረን፣ የአጥንት መሰበር አደጋን ለመቀነስ፣ የተሻለ ሚዛን እንዲኖረን፣ አነስተኛ የመገጣጠሚያ ህመም እንዲኖር፣ የተሻሻለ የመተጣጠፍ ችሎታ እንዲኖረን፣ ለጡንቻዎች ጠንካራ ድጋፍን ለመስጠት፣ የተሻለ የአካል ብቃት እንቅስቃሴ እንዲኖረን፣ ጤናማ የካርቲሌጅ ጥገና እንዲኖር የብግነት ወይም ደግሞ የኢንፍላሜሽን ችግርን ለመቀነስ የአጥንት እርጅናን ለማዘግየት የተሻለ የካልሲየም መምጠጥ እንዲኖር የአጥንት መሳሳት አደጋን ለመቀነስ የተሻለ የመገጣጠሚያ ቅባት እንዲኖር የተሻለ አጠቃላይ ጥንካሬ እንዲኖረን የተሻሻለ የዕለት ተዕለት እንቅስቃሴ እንዲኖረን የመድረቅ መቀነስ እንዲኖር የተሻሻለ የአከርካሪ አጥንት ጤና እንዲኖረን፣ የአርትራይተስ አደጋ ለመቀነስ፣ እና ረዘም ያለ ንቁ ህይወት ለመኖር የአጥንቶቻችንና የመገጣጠሚያዎቻችን ጤና በጣም ወሳኝ ነው። እነዚህን መጠበቅ አለብን ማለት ነው። ታዲያ የአጥንቶቻችንን እናም የመገጣጠሚያዎቻችንን ጤና የሚያጠናክሩ አስር ኃይለኛ እናም ድንቅ መጠጦችን እነግራቸዋለሁኝ እያንዳንዱ መጠጥ እንደ ካልሲየም፣ ማግኒዥየም፣ ፖታሲየም፣ ኮላጅን፣ ሲሊካ፣ ቫይታሚን ሲ፣ ቫይታሚን ዲ እና አንቲ ኢንፍላማቶሪ ውህዶች ያሉ ንጥረ ነገሮችን የያዘ ሲሆን ይህም የአጥንት ጥግግትን እና የመገጣጠሚያ ቅባትንም የሚረዳ ነው። እነዚህም እንግዲህ አንደኛ የእርድና የዝንጅብል አንቲ ኢንፍላማቶሪ መጠጥ ነው። አጥንቶቻችንንና መገጣጠሚያዎቻችንን ይህ መጠጥ እንዴት ያጠናክራል? በእርድ ውስጥ ያለው ኩርኩሚን የመገጣጠሚያዎቻችንን መቆጣት ወይም ደግሞ ብግነትን ይቀንሳል። ዝንጅብል ደግሞ መድረቅን ለመቀነስና የእንቅስቃሴ ብቃትንም ለማሻሻል ይረዳል። ቁንዶ በርበሬ ደግሞ የኩርኩሚን በእርድ ውስጥ ያለውን ዋና ንጥረ ነገርን መምጠጥን እስከ 20 ያሳድጋል ማለት ነው። ስለዚህ የሚያስፈልጋችሁ ግብአቶች ለማዘጋጀት አንድ ኩባያ ለብ ያለ ውሃ፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ ግማሽ የሻይ ማንኪያ የተፈጨ ዝንጅብል፣ ትንሽ ቁንጥጫ ቁንዶ በርበሬ እናም አንድ የሻይ ማንኪያ ማር እንደ አማራጭ። አዘገጃጀቱም ሁሉንም ንጥረ ነገሮችን አንድ ላይ በማዋሃድ በደንብ ቀላቅሉት። ከፍተኛውን ጥቅም ለማግኘት ደግሞ ለመጠጣት በየቀኑ አንድ ጊዜ ጠጡት። በተለይም ቁርስ ከመብላታችሁ ከ30 ደቂቃ በፊት አፍልታችሁም መጠጣት ትችላላችሁ። እንደዚሁ ቀላቅላችሁ ለባርጋችሁም መጠጣት ትችላላችሁ። ዝንጅብል ደግሞ እረፍት የሚያሳጣችሁ ከሆነ ወደ መኝታ ሰዓት አካባቢ ከመጠጣት ተቆጠቡ። ሁለተኛ የሰሊጥ የካልሲየም መጠጥ ነው። ይህ አጥንቶችን እንዴት ያጠናክራል? የሰሊጥ ፍሬዎች በካልሲየም፣ በማግኔዥየም እና በዚንክ የተሞሉ ናቸው። ለአጥንት ጥግግትና ለመገጣጠሚያ ካርትሌይ ጥገና እጅግ በጣም ጥሩ ነው። ለማዘጋጀትን የሚያስፈልጋችሁ ግብአቶች ሁለት የሾርባ ማንኪያ ነጭ ወይም ደግሞ ጥቁር ሰሊጥ፣ አንድ ኩባያ ለብ ያለ ውሃ፣ ማር እንደ አማራጭ ያስፈልጋቸዋል። አዘገጃጀቱም ሰሊጡን ከውሃው ጋር ለስላሳ እስኪሆን ድረስ ፍጩት ከዛም ከፈለጋችሁ ማጥለያ ተጠቅማችሁ ማጥለል ትችላላችሁ ለመጠጣትም በየቀኑ አንድ ጊዜ ጠጡት በተለይም በማለዳ በቂ ወተት ነክ ምርቶችን ለማይጠቀሙ ሰዎች በጣም ጥሩ ነው ሶስተኛ የሞሪንጋ ለአጥንት ማበልፀጊያ ጭማቂ ወይም ደግሞ መጠጥ ነው የሞሪንጋ ቅጠሎች ከወተት የበለጠ ካልሲየምን ይይዛሉ ለኮላጅን ምርት የሚረዳ ብዙ ቫይታሚን ሲም አለው የመገጣጠሚያ ብግነት ወይም ደግሞ መቆጣትንም ይቀንሳል ሞሪንጋ ሱፐር የሆነ ሜራክል ፉድ ነው ለማዘጋጀትም አንድ ሻይ ማንኪያ የሞሪንጋ ዱቄት አንድ ኩባያ ለብ ያለ ውሃ እናም ሎሚ እንደ አማራጭ አዘጋጁ አዘገጃጀቱም የሞሪንጋ ዱቄቱን ለብ ባለ ውሃ ውስጥ ቀላቅሉት ለመጠጣትም የደም ግፊታችሁ ዝቅተኛ ከሆነ በየቀኑ ሳይሆን በሳምንት ከ3 እስከ አራት ጊዜ ጠጡት በጣም የሚመከረው ደግሞ ጠዋት ላይ መውሰድ በጣም ተመራጭ ነው። አራተኛ የኮላጅን እና የሎሚ የመገጣጠሚያ ጥገና መጠጥ ነው። ኮላጅን ካርቲሌጅ፣ ጅማቶችን እናም ተያያዥ ቲሾዎችን ይደግፋል። ሎሚ ደግሞ የኮላጅንን መምጠጥን የሚያፋጥን ቫይታሚን ሲን ይሰጣል። የሚያስፈልጋችሁ ግብአቶችም አንድ ስኩፕ የኮላጅን ዱቄት፣ አንድ ኩባያ ለብ ያለ ውሃ እናም አንድ ሻይ ማንኪያ የሎሚ ጭማቂ ነው። አዘገጃጀቱም እስኪሟሟ ድረስ በደንብ ቀላቅሉት። ለመጠጣትም በየቀኑ አንድ ጊዜ ጠጡት፣ በማንኛውም የዕለት ሰዓት ማለት ነው። ከአራት እስከ ስምንት ሰዓት ሳምንታት ያለ ማቋረጥ ቢወሰድ በጣም ምርጥ ውጤትን ታዩበታላችሁ። አምስተኛ የለውዝ ወተት የካልሲየም ሱፐር የሆነ መጠጥ ነው። ይህ እንዴት አጥንቶቻችንን ያጠናክራል? ለውዝ ካልሲየም፣ ማግኒዥየም፣ ቫይታሚን ኢንም ይይዛል። የአጥንት እድገትንና የመገጣጠሚያ ቅባትንም ይረዳል። ለማዘጋጀትም የሚያስፈልጋችሁ ግብዓቶች አስር የተዘፈዘፈ የለውዝ ፍሬ፣ አንድ ኩባያ ውሃ እናም አንድ ቴምር እንደ አማራጭ። አዘገጃጀቱም ይህ ለስላሳ እስኪሆን ድረስ በደንብ ፍጩት። ለመጠጣትም በማታ ወይም ደግሞ በጠዋት ጠጡት የላም ወተት መጠጣት ለማይችሉ ሰዎች ፍጹም የሆነ ምርጥ ነው ስድስተኛ የካሮት እናም የብርቱካን የቫይታሚን ሲ አጥንት ገንቢ መጠጥ ነው ይህ እንዴት ይሰራል ቫይታሚን ሲ ለኮላጅን ምርት አስፈላጊ ነው ካሮት ደግሞ የመገጣጠሚያ መቆጣትን ወይም ደግሞ ብግነትን የሚቀንሱ አንቲ ኦክሲዳንቶችን ይዟል የሚያስፈልጋችሁ ግብዓቶችም አንድ ካሮት ሁለት ብርቱካን ግማሽ ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም አንድ ላይ ፍጩትናም ትኩሱን ጠጡት። ለመጠጣትም በጠዋት አጋማሽ ማለትም ምሳ ከመድረሱ በፊት ወይም ደግሞ ከሰዓት በኋላ ጠጡት። አሲዳማ ምግቦች የሚያስቸግራችሁ ከሆነ ባዶ ሆድ ላይ ከመጠጣት ተቆጠቡ። ሰባተኛ የአጃ እናም የሙዝ የማግኒዥየም ለስላሳ የሆነ መጠጥ ነው። አጥንቶችን እናም መገጣጠሚያዎችን እንዲ ተጠነክራል። ከፍተኛ ማግኒዥየም የካልሲየም መምጠጥን ያሻሽላል። ሙዝ ደግሞ ለአጥንት ጥበቃ የሚሆን ፖታሲየምን ይሰጣል። ኦትስ ወይም ደግሞ አጃ ደግሞ ብግነትን ይቀንሳል። ለማዘጋጀትም የሚያስፈልጋችሁ ግብዓቶች ግማሽ ኩባያ ኦትስ ያስፈልጋችኋል። አንድ ሙዝና አንድ ኩባያ ወተት ወይም ደግሞ ውሃ፣ ቀረፋ እንደ አማራጭ መጠቀም ትችላላችሁ። አዘገጃጀቱም በጣም ክሬም እስከሆን ድረስ በደንብ ፍጩት። ለመጠጣትም እንደ ቁርስ ወይም ደግሞ ከአካል ብቃት እንቅስቃሴ በፊት ጠጡት። የመገጣጠሚያ መድረቅ ላለባቸው ሰዎች በጣም ጥሩ ነው። ስምንተኛ የፕሩን ጭማቂ ነው ለአጥንት ጥግግት ወይም ደግሞ ቦን ዴንሲቲ ለምንለው ማለት ነው። ፕሩን የአጥንት መጥፋትን እንደሚያዘገይ የተረጋገጡ ንጥረ ነገሮችን ይዟል። በቫይታሚን ኬ፣ በቦሮን በማግኒዥየምም የበለጸገ ነው። ለማዘጋጀትም 100% ተፈጥሯዊ የሆነ የፕሩን ጭማቂን ተጠቀሙ። ወይም ደግሞ መፍጨት ነው። ከ6 እስከ 7 ፕሩንን ከአንድ ኩባያ ለብ ያለ ውሃ ጋር በደንብ አርጋችሁ ፍጩት። ለመጠጣትም በየቀኑ ግማሽ ኩባያን ጠጡ። የምግብ መፈጨት ምቾት እንዳይቀንስ ከምግብ ጋር መውሰድ ይመረጣል። ዘጠነኛ የቺያሲድ ካልሲየምና የኦሜጋ ስሪ መጠጥ ነው። አጥንቶችንናም መገጣጠሚያዎችን እንዴት ያጠነክራል? የመገጣጠሚያ መቆጣትን ወይም ደግሞ ብግነትን የሚዋጋ ብዙ ኦሜጋ ስሪ አለው። በእጽዋት ላይ የተመሠረተ ካልሲየምና ፕሮቲንንም ይሰጠናል። ለማዘጋጀትም የሚያስፈልጋችሁ ግብአቶች አንድ የሾርባ ማንኪያ ቺያሲድ፣ አንድ ኩባያ ውሃ፣ ሎሚ እንደ አማራጭ አዘገጃጀቱም ከ10 እስከ 20 ደቂቃዎች አንድ ላይ ዘፍዝፉት ወይም ደግሞ አቆዩት። ከዛም ጄል የመሰለ ንጥረ ነገርን ይፈጥራል። ከዛ ለመጠጣት ለተሻለ የምግብ መፈጨት በጠዋት ብትጠጡ ተመራጭነት አለው። ከቻላችሁ ወይም ደግሞ ከፈለጋችሁ ቺያሲርስን ለአንድ ሌሊት በፍሪጅ ውስጥም ማቆየት ትችላላችሁ። በየቀኑም ሊወሰድ የሚችል መጠጥ ነው ማለት ነው። አስረኛ የአጥንት መረቅ ነው። ይህ በጣም ሱፐር የሆነና በጣም ጠቀሜታ ያለ ነው። ለመገጣጠሚያዎቻችን በጣም ኃይለኛ የሆነ መጠጥ ነው። እንዴት ይሰራል? ኮላጅን፣ ጄላቲን፣ ግሉኮሳሚን እናም ቾንድሮይትንን ይዟል። ካርትልጅን እንደገና ለመገንባትና የመገጣጠሚያ ብግነትን ለመቀነስም ይረዳል። ለማዘጋጀትን የሚያስፈልጋችሁ ግብዓቶች የዶሮ የበሬ ወይም ደግሞ የፍየል አጥንቶች ያስፈልጋችኋል። ውሃ፣ እናም አንድ የሾርባ ማንኪያ አፕል ሲደር ቪኒገር ከፈለጋችሁ፣ እንዲሁም ደግሞ የተለያዩ አትክልቶችን እና ቅመማ ቅመሞችን መጨመር ትችላላችሁ። አዘገጃጀቱም ከ8 እስከ 12 ሰዓታት ያክል በደንብ አፍልታችሁ አጥልላችሁ፣ እናም ለብ እንዳለ መጠጣት ነው። ለመጠጣትም በየቀኑ አንድ ኩባያን ጠጡ። ጠዋት ወይም ደግሞ ማታ ላይ ለጉልበት ህመም ለአርትራይተስና ለመገጣጠሚያዎች መድረግ በጣም አስደናቂ የሆነ መጠጥ ነው፣ የአጥንት ሾርባ ማለት ነው። ታዲያ የትኛው መጠጥ ነው ከእነዚህ ውስጥ በጣም ኃይለኛው ካላችሁ፣ የአጥንት መረቅ፣ የእርድና የዝንጅብል መጠጥ እንዲሁም ደግሞ የኮላጅን መጠጥ ጥምረት ለአጥንትና ለመገጣጠሚያዎች በጣም ጥሩ ጥምረት እናም አስደናቂው መጠጦች ናቸው። ለመጠጣትም የአጥንት መረቅን ጠዋት መጠጣት ትችላላችሁ። የእርድ መጠጥን ከሰዓት በኋላ መጠጣት ትችላላችሁ። የኮላጅን መጠጥን ደግሞ ማታ ላይ ጠጥታችሁ ከሁሉም ጥቅሞችን ማግኘት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። አጥንቶቻችንን እና መገጣጠሚያዎቻችንን የሚያጠናክሩ አስር ድንቅና ሱፐር የሆኑ መጠጦችን ነግሬያችኋለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገና፣ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውቻው